ኛ ነገር ስለ አካውንት ነው የተነሳ ወሬ አካውንቱ በሙሉ ወስዶታል ከሱ ጋር ያለው እየተባለው እና ኦፍ ኮርስ ከአምስት ወር ነው ስድስት ወር በፊት ነው መሰለኝ፣ እና ያ አካውንቱን በሙሉ በእኔ ስም የእኔ ቲክታክ ሁለት አራት ነው ሶስት ቲክታክ ነበረን፣ የራሴ በሙሉ ያለ ኢሜልና ያለ ስልኩ ቁጥር አድርጌ የእሷን አካውንት ነው ወደዛ ያደርኩት፣ የኔ ኢሜልና የስልክ ማለት ነው። ምክንያቱም የዛ ጊዜ እሷ ኢሜል አልነበራትም ስልክም አልነበራትም። እንድትወጣ ከዚ ሀገር ቤት ማለት ነው፣ ከሀገር ቤት እየወጣች ባለችበት ጊዜ እሷ ወጣ ወደ አሜሪካ ስትገባ የራሷን ስልክ ስታወጣ እና የራሷን ኢሜል ምናምን ስታወጣ፣ በይ አሁን የራስሽ ስልክ አለሽ፣ የራስሽ ኢሜል አለሽ፣ በራስሽ ቀይሩ ተባብለን የራሷን ኢሜል ቀይራው በራሷ ስልክ አርገው፣ ስትሪም ከኔጋ ከኔ ጋ አለ አካውንቱ። የኔ አካውንት ደግሞ ከእሷ ጋ፣ ይሄ አካውንት ማለት ነው። አዲስ ነገር አይደለም። የኔ አካውንት ከእሷ ጋ አለ፣ የእሷም አካውንት ከኔ ጋ አለ ማለት ነው። ምንም እንትን የሚያደርግ ነገር የለም። ሁለተኛ ደግሞ ስለእናቴ ምንም ማንሳት አልፈልግም፣ ግን ብዙ ሰዎች ላይ ሶሻል ሚዲያ ስለእኔ እናትየውን ሰድቧታል ምናምን የሚል ብዙ ወሬ አለ። እኔ እናትየውን አልሰደብኳትም ስቲልም ይቅርታለሁ ማለት ባዳ አይደለችም። ምች ሴትዮ ዘመድ ነች፣ ቤተሰብ ነች፣ እናት ነች፣ ለነገም ለእኛም እናታችን ነች። እና እኔ መጥፎን ስድብማ አልተሳደብኩም የልጅነት ሆኖም ላይክ ትንሽ የንዴት ነገር ስለነበር ላይክ ያወራኋቸው ቃላቶች በጣም ማይነጥ ስለሆነ ከሶሻል ሚዲያ ስለሆኑ በጣም የራሴ ነበረኝና ማለት እኔም ተሳስቼ የሰድቢያት ከሆነ ወይ ያልገባኝ ብዬ ሰድቢያት ከሆነም ይቅርታ ላላት እፈልጋለሁ። ግን አካውንቱ መጀመሪያ ቪዲዮን ማየት እፈልጋለሁ። ይቅርታ እላለሁ ሰውኬ። ከዛ ግን ይሄ ቪዲዮ አለ። ይሄ የሰደብካት ወይ አልነበረም ከተባለ ደግሞ የራሴኒን በራሴ አካውንት ቪዲዮ ስርቼ ይቅርታ ብዬ ለህዝቡ ንጠይቃለው። ይቅርታ ለእሷም ይቅርታ ጠይቃለ። ለማንም ሶሻል ሚዲያ ላይ ያለው ለማንም እኩዮቻችን ለራሱ ሶሻል ሚዲያ ላይ የምንጣለው ለራሱ ይቅር ይቅር እንባባለን። አጥፍቻለሁ ብድ ያለው ይቅር በለኝ ይቅር በለኝ እንባባለን። እና አይደለም እሷ እናት ነች። ምንም ቢሆን ምንም ከማንም በላይ እናት ነች። ኢቨን ኢቨን የሆነ ጥል ላይ ሲመጣ የሆነ ያለመቀራረብ ነገር እንትን ሲመጣ ለራሱ ስታ ሲጂሩማም እናተች ነች ምናምን ምናምን ነው የምልው በሁሉ ጊዜ እናት እናት ነች መጨረሻ ላይ መደበቂያ እናት ነች እና እኔም ለራሱ እንደዛ ነው የሚል ነው ሰው ወይዘሮ ቴና በመጀመሪያ እኔም መጥፎ ጠላቶችን አላወራሁም እናት ነች አንቺም ምንም ነገርም ለወጣ አልፈልግምም ምንም ነገርም አላወጣም መጥፎ ነገርም ስለ አንቺ ያወራው ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራት ምንም ነገርም ቢሆን ሶሻል ሚዲያ ላይ ከልብ ይቅርታ እጠይቃለሁ። አይኑ ትንሽ መሳሳብ ያጋጥማል። አንዳንድ ነገሮችን ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም፣ የራሳቸውን ህይወት ሊኖሩ ያልቻሉ የኔን ህይወትን ያስተካክላሉ ብለን ማሰብ ለራሱ አንድ ፎልት ነው። እንድንጸይፈውም ያስፈልጋል ማለት ነው አንድ ሰው ህይወትን ማስተካከል አለበት ኑሮን ማስተካከል አለበት እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያሰራር ከማንም በላይ ክብርም የሚኖርለ የሚቀጥለው ማለት ነው እና ወይዘሮ ቲና ከመላው ቤተሰብሽ ከመላው ልጆችሽ ከመላው ስድራ ቤትሽ ከልብ ይቅርታ እጠይቃለሁ ሌሎቻችሁ ደግሞ ፋኖች ያላችሁ አሌክስ ሰድቧታል በሚለው ወሬ የተነሳው ቪዲዮውን አምጡልኝ፣ ሰድቧታል የተባለ ወይ ደሞ ሜንሽን አርጉኝ ቪዲዮ ላይ። እኔ በራሴ ሰፊ ቪዲዮ ሰርሼ ይቅርታ ጠይቃለሁ። እኔ ሶሻል ሚዲያ ላይ ከመጣው ብዙ ዓመቴ ነው። ብዙ ችግሮችን ገጥሞኛል፣ ብዙ ፈተናዎችን፣ ብዙ ተሰድቤያለሁ። ሁሉ ነገርን አውቀዋለሁ እና ለእኔ ምንም ችግር የለው። ስልክ ስለማውቀው እና እሱን ብታደርጊ ደስ ይለኛል፣ ብታደርጉ ደስ ይለኛል። ለሁላችሁም በዚህ ነገር ያልገባቸው ሰዎች ደግሞ ወደ ዘር ምናምን ት ካለ ፍቅር ዘር የለውም፣ ቀለም የለውም፣ ሃይማኖት የለውም፣ ብሄር የለውም። ፍቅር ፍቅር ነው፣ እና ማንም ሰው ደግሞ ሀብታም ሆኖ የተወለደ የለም፣ ማንም ሰውም ድሃ ሆኖ የተወለደ የለም። ሁላችንም እኩል ነው የተወለድነው። ሰርተን ነው የምትለወጠው፣ ተምረህ ነው የምትለወጠው። ለዚህም ደግሞ እየተማርን እየሰራን ነው። በአሁን ባንጋ ባለራሱ ጊዜ ሲፈቅድ ፈጣሪም ሲፈቅድ ፈጣሪ ባለው የትም አትሄድም። ፈጣሪ ካልሆነም የትም አትሄድ እና አንድ ቀን የራሳችን የምትመራበት ጊዜ አለ ብዬ ተስፋ አደርጋለሁ። ለሁላችሁም ሌላ አንድ ምነግርህ ጥሩ ስላነሳው ነው። ሁልጊዜ እንደው ማንኛውም ትልቅ ሰው እናትና አባቷም እናቷን ቢሆን ምኗል። አይ ኖ ስህተቷ የእናትየው ይገባኛል፣ ግን ሪስፔክት አድርጋት። ብትሰድብህም ብትናገርህም ጀስት ኢግኖርድ እንትን መልስ አትስጥ። አይ ኖ አንዳንድ ጊዜ ትደነግጣላችሁ። በእናንተ እድሜ ያላችሁ እንደኛ ትልልቅ ሰዎች የማይሆን ነገር ስናወራ፣ ስናደርግ ስታይ ያስደነግጣል። ሶ እናትየዋን እናቷ እስከሆነች ድረስ ሁሌ አክብራት ምንም አይነት ብትሰድብህም መጥፎ ነገር ብትናገርም መልስ አትስጣት። አንድ ቀን ወደ አይምሯ ስትመለስ ስትጸጸት ይቅርታ የምትጠይቅበት ይሆናል። አትመላለስ። ምክንያቱም እናትነቷ የእሷ ብቻ ሳይሆን ያንተም ነው። በእድሜ እናትህን እንጂ ኤኒዌይ። ስለዚህ ምንም ብትልህ ሚዲያም ላይ ውጣ ትውጣ፣ አንደኛ ከእሷ ጋር ቴክስትም አትደራረግ። ምክሬ ከእናትየው ጋር ቴክስት መደራረግ አስፈላጊ አይደለም። መነጋገርም አስፈላጊ አይደለም። እሷ ከፈለገ ምንም ብትናገር እንዳላየ እንዳልሰማ ሆነ ህላው ጀስት ሪስፔክት ምክንያቱም መጽሐፍ ቅዱስም የሚለው ነገር እናትና አባትን አክብር ስለሚል እሷን ማክበር ነው። ለእሷ ምክሬ ግን ምናልባት ይህንን ፕሮግራም በአንድም ይሁን በሌላ ካዳመጥሽ ማይቲንግ ከሞራውም ይሁን እንደ ልጅሽ ልጅሽ ነው። በእድሜ ከአንቺ የሚጠበቀው ፍቅር ማሳየት ነው። ዘረኝነት ማሳየት የፖለቲካ አስተሳሰብ የኔ የአንቺ ትውልድ ተበላሽቷል በፖለቲካ ስለዚህ ወደ ጎጥ ወደ ብሄር ገብተሽ ፍቅርን ሁሉ ሃይማኖትንም ፍቅርንም ምንንም ወደ ወደ ብሔር ካመጣሽው ስህተቱ ያንቺ የአንቺ ችግርና የአንቺ ስህተት የአሞራው ስህተት አይደል አይደለም ከንግግራችሁ ውይይታችሁንም በደንብ አይቼዋለሁ እናትየው ተሳስተሻል ማለት ፈልጋለሁ ስህተትሽ ስህተትሽ ነው ስህተቱን አትድገሚው። ምናልባት ይህንን ስለማንገናም ስለማንተዋወቅ ተሰማሽው አትድገሚ። የነሱ ህይወት የነሱ ለነሱ ተውላቸው። እነሱ እንደፈለገ ያደርጉት፣ ከፈለጉ ይቀጥሉት፣ ከፈለጉ ሰ እናንተ ግን ያለፈ የኛ በእኛ ትውልድ ላይ ያለፈ የፖለቲካ መርዛችሁን ወደሚቀጥለው ትውልድ አታስተላልፉ። ልጅሽም ኢንሰንት ነች። ልጅቷን ስሰማት በእናንተ ውይይት ላይ በጣም ምታቀው ነገር የለም። ሽዳግ አለች። ኮሷ የእናንተ ትራቫል የሆነ የፖለቲካል ኢሹ ውስጥ አትክተቱኝ፣ እኔ አላቅም። ልጅቷ የልጅቷንም ጭንቅላትም የልጅቷንም ልብ ማበላሸት ተገቢ አለም። ለእናት ምክንያቱም ልጅሽ ነች። ነገጠዋት፣ እቺ ልጅሽ እልህ ውስጥ ቁጭት ውስጥ ንዴት ውስጥ ገብታ ህይወቷን በማይሆን መንገድ ነው ምትመርያት። ትክክል አይደለም። ትክክል ያልሆነ ነገር ትክክል አለ። ልጅሽን ሴቭ የምታደረግ ለልጅሽ ጥሩ በመንገር እንጂ መጥፎ በመንገር ነው። ኦ ከአሜሪካን ወጣት ወንዶች ጋር ለምን አትሄጂ? ከሱ ጋር ከምትሄጂ፣ እሱ ትግራዋይ ነው ምናምን ከምትይ፣ ያ ንግግር ልጅሽን የሚጠቅም ሳይሆን ልጅሽን የሚጎዳ ነው። በስተመጨረሻ ልጅሽ የማይሆን ህይወት ውስጥ ብትገባ ታዝኛለሽ። ሶ ለልጅሽ ጥሩ ምከሪ። የሰው ልጅ ከአዳምና ከሔዋን የመጣ ፍጡር ነው። ሁሉም ሰው እኩል የበላይ የበታች የሚባል በማንነት ከሆነ ትግራዋይ ደግሞ ክቡር ማንነት ነው በጣም ክቡር የሆነ ማንነት ኢትዮጵያን ኢትዮጵያ ያደረጉ ታላቅ ህዝብ ማለት ታሪክ የኢትዮጵያ ታሪክ መነሻው ትግራይን ወደድንም ጠላ። እሱን ታሪክም ካለማወቅ መሬት ላይ ያለውን ሀቅ ሪያሊቲ ካለማወቅ ሊሆን ይችላል። እሱ የእውቀት ማነስ ችግር ሊሆን እንደሚችል አውቄ ልረዳው። አትሊስት ታሪካዊ የሆነ ሌክቸር መስጠት አልፈልግም፣ ስለ ኢትዮጵያም ወይንም ስለ ትግራይ። አትሊስት ግን ማድረግ የምችለው አሞራውም ይሁን ዴንዚ የእነሱ ህይወት የነሱ ህይወት ሊጠቅማቸው ሊጠቅማቸውም ይችል ሊያፋቅራቸው ሊያገናኛቸው ችግርም ካለ ነው። ቢጣሉ እንኳን ለማስታረቅ ነው እንጂ ሰው ወላጅ ለማስጣላት አይሄድ። አሁን እነሱ ይታዘባሉ። ዴንዚም ይሁን አሞራው በእነሱ እድሜ በጣም ሊያፍሩ ይችላል። እነሱን ለማፋቀር እንጂ እነሱን ለማጣላት የሚሄድ አዳልት ወላጅ ነኝ የሚል ካለ አሳፋሪም አሳዛኝም ሊሆን ይችላል።